ሁለተኛ ነገር ደግሞ ፍቅረኛ ያለው ወንድ ሴት ጓደኛ አታስፈልጎም። ፍቅረኛ ያላት ሴት ወንድ ጓደኛ አያስፈልጋትም። በቃ ከዚህ ከና ሁለታችሁ አይ አይ በጣም በጣም በጣም ከሚገባው በላይ ተናንቃችኋል። በጣም በጣም መልሳችሁ በጣም ይደብራል። የሁለታችሁ መልስ ይደብራል። አነጋገራችሁ ምናምን አብሶ ሀይሚ አረ ሀይሜ ተይ፣ ቀዝቀዝ በይ። እንደዚህ ወንድ ልጅን በእንደዚህ አይነት ንቀት ማናገር በጣም ነው የሚደብረው። በጣም ይደብራል። እሱ በስርዓት ነው እያናገረሽ ያለው። አንቺ ዛቻው ከሌላ ወንድ ጋር መጣለው ምናምን። አረ ተይ ሀይሜ፣ ማያዋጣሽ ነገር ዝም ብለሽ ልብ የሚያቆስን ነገር አትናገሪ ውዴ፣ ነይ ፍቅር አትናገሪ፣ በቃ ልብ የሚያቆስን ነገር። እውነት ብሩኬ ዛሬ በትግስት መጥቷል። አንቺ አልገኝ እያልሽ እሱ እያገኘሽ ነው ያለው። እሱ ችግር የለበት ያገኝሻል። ለምን እሱ ለአንቺ ብዙ ክፉ ነገር ስለሌለው ልቡ ላይ ልቡ ላይ ክፉ ነገር ቢኖር ኑሮ አንቺን አያገኝሽም ነበረ። አንቺ ግን አላገኝህም እያልሽው እሱ ግን አንቺን ያገኝሻል። እሺ ይሄ ልጅ ከአንዴም ሁለት፣ ሶስቴ አራቴ፣ ማንኛውም ሰው ይቅርታ እንደሚለው አጥፍቻለሁ ይቅር በይኝ አለ። ይቅርታውንም አልቀበልም አልሽ። እሺ ዛሬ ግን ዛሬ በጣም በጣም በጣም ሀይሚ አጥፍተሻል። ሌላ ሰው ቢሆን ኑሮ ሌላ ወንድ ቢሆን ኑሮ በጥፊ አጋዥቶች ነው የሚሄደው። መድህነ ለምን አነጋገርሽ አነጋገርሽ በጣም ነው የሚደብረው ብሩኬን ከዳኒ በላ ዳኒን ከብሩኬ በላ አምነሹ ነው ዳኒ ነው አንቺ አመንሹ ለዳኒ ነው የቆምሽው ሀይሚ በጣም ነው እኔ የተናደድኩት እግዚአብሔርን ነው ምላችሁ እንዴት አንቺ አንድ አመት ከምናምን ከአንቺ ጋር የነበረውን ሰው እንዴት በቀደም ያወቅሽውን ሰው እሱን ነው ማምነው ብለሽ ግግም የምትዩ የእሱን ወሬ ሰምተሽ የእሱ የተናገረውን ፎቶሾፕም ይሁን ምንም ይሁን ልጁ ያላደረገው ነገር አድርጓል ብሎ ስሙን እያጠፋ አንቺም ተጨማሪ የብሩኬ ስም እንዲጠፋ እያደረግች ነው ያለሽ እውነት በኋላ የሚቆጭንን ነገር ባናወራ ጥሩ ይመስለኛል እውነት ትግስት ፍራቻ አይደለም ትግስትነት ጥሩ ነው ትግስት ቢኖርሽ ጥሩ ይመስለኛል አነጋገርሽን ብታስተካኪ ሀይሚ አንቺ ከአንቺ ንግግር እኛ ይሄን አናቅም እኛ እኛ ትሁት እንደሆንሽና ሰው አክባሪ እንደሆንሽ ነው ወንድ ልጅን ደግሞ አብሶ በእንደዚህ በወረደ በዘቀጠ ነገር አነጋገር በጣም ይደብራል። አብሶ ደግሞ ትሽለጠለጣለ ስቲ በጣም የተናደርኩት። ሁለተኛ ነገር ደግሞ ያለፈ ታሪክ መጥቶ እዚህ ጋር የዛሬ አመት አምጥቶልሽ ያሳየሽን ነገር እንደ አዲስ አድርጎ መናገሩ ለአንቺም ለሱም አያዋጣም። ሁለተኛ ነገር ደግሞ ብሩኬ ብሩኬ ደግሞ ምንድነው ችግር መሰለ በቃ ከዚች ልጅ ጋር ያለህን ነገር ብታቆም ጥሩ ይመስላል። እሷሁን ሀይሚ ቅናት እያንገበግባት ነው ያለው። አንተም ትቀናለህ፣ እሷም ትቀናለች። እሺ አንተ አንተ እኮ ይቅርታ አርጊልኝ እና አብረን እንሆን እያልካን ነው። ግን ሀይሚ በአሁን ሳ ምንድን ነው ይቅርቷንም አልቀበልም በማም ነውም ዳኒን ነው እያለች ነው። እሺ ምንድን ነው የሚባለው? ይሄ አሁን በማን ነው የሚፈረደው? እሺ ብሩኬ ይቅርታዬን ተቀበይኝ፣ አብረን እንሁን፣ የድሮችን ፍቃችን እንመልሰው ነው እያለ ያለው ሀይሜ ደግሞ ይቅርቷን አልቀበልም አላምንህምም አንተ ባለጌ ነህ አንተ ውሸታም ነህ ከዚህ በኋላ አንተን አላምንህም ነው እያለች ደግሞ ይሄ በጣም ይከብዳል አንድ አመት ሙሉ አብሯችሁ አልነበራችሁ እንደ አንድ አመት ሙሉ አንድ አመት ሙሉ አብሯችሁ አልነበራችሁ እንዴ እኛ እንግዲህ እስካየን ድረስ እስካወቅን ድረስ ብሩኬ አንቺን ሲያስቀይምሽ አይተናናቅም ብሩኬ አንቺን ሲያወርድሽ አይተናናቅም እንደ እንቁላል እንደተንከባከበች ነው የምናየው እውነት ለመመስከር ከሆነ እመቤቴን ነው የምላችሁ እውነት ለመናገር ከሆነ ብሩኬ በደንብ ነው ሃይሚን የሚይዛት። እኔ ክሬን ነው መሰክረው ውሸት ለምን አወራለሁ? እንደፈለጋችሁ ትናገሩ፣ እንደፈለጋችሁ መኮመት ትችላላችሁ፣ እንደፈለጋችሁ መሳደብ ትችላላችሁ። ሀቁ ነው የምፈርደው ያለሁት። እኔ ብሩኬ ትንሽ እንትን ያለኝ በቃ ከዚህ ልጅ ጋር ቢርቅ ጥሩ ነው። በቃ ከሷ መራቅ ስላለበት መራቅ አለበት። በቃ እሷ ካሁኑ እኮ ማለት ትችላለች። ከአሁን በኋላ ከሷ ጋር መራቅ ብትለው እኮ እሱም ባይላትም እኮ እሷ ካሁን እኮ በቃ የሆነ የእንትን ነገር እኮ ነው፣ በቃ የእልህ ነገር እኮ ነው የምታወራው። አነጋገሯ የሆነ በቃ ንቀት የተሞላበት እኔ እንጃ። እኔ ደግሞ ወንድ ልጅ በእንደዚህ አይነት መልኩ ወርዶ ማናገር ጥሩ አይደለም። ሀይሚ እውነት፣ ግፍ የሚባልም ነገር አለ። ብሩኬ በጣም ተለማምጦሻል። ይቅርታ አድርጊልኝ ብሎሻል። ከዚህ በላይ ምንም ሊያደርግ አይችልም ይሄ ልጅ። እዛ ላይ ደግሞ እየፎክርሽ ነው ያለሽው። የፈለግኩትን ወንድ እየቀያየርኩ አመጣለሁ አለሽ። ይሄ አሁን ሀይሚ ከአንቺ ይጠበቃል ይሄ እኛ የምናውቅሽ አንቺ ጎበዝ ልጅ እንደሆንሽ፣ ጠንካራ ሴት እንደሆንሽ፣ ንግግርሽ ትሁት እንደሆነ፣ ለብሩኬ እንዳለሽ ክብር ነው የምናውቀው። አሁኑ እኮ ክብሩን ሁሉ ነው ያወረደሽበት። እውነት ተይ ተይ ተይ ተይ ተይ፣ ሃይሚ አንቺ አወርደሽው ሰው እንዲያወርዶ አታድርጊ። ነገ ተመልሰሽ ከም የምትታረቂውን ሰው አንቺ አወርደሽው፣ እኛ በእኛ አይንም እንዲወርድ አታድርጊው። ብሩኬ ጥሩ ነገር ነው የሚያስብልሽ፣ ጥሩ ልጅ ነው። እንድትጣሉ አልፈልግም፣ እንድትለያዩ አልፈልግም። ስለዚህ ተስተካክለሽ ራስሽን ነሽ መተሽ ከሱ ጋር መታረቅ ነው እንጂ አለብሽ። እንዴት ነው እንደዚህ አይነት ንግግር ለብሩ ለብሩኬ የማይገባው ንግግሮችን እኮ ነው ስትናገር የነበረው። እና ብሩኬ በትህትና ነበር ሲያናግርሽ የነበረው፣ አንቺ ሁሉ ነገር ስዝች እና ይሄ ነገር በጣም ዛሬ አናዶኛል። ከአንቺ በኩል ከብሩኬ በኩል ደግሞ የሱ ንግግሩ ያው ያቺ በዚችቺ ሰላቢ ማናት ሶሲ የምትባል ነች፣ ሶሲን መፋታት አለብህ አንተ ደግሞ በቃ። ልጅ ብሩክ ተረዳ በቃ። አንድ ሴት ከቀናች ደግሞ ማወቅ አለብህ እች ልጅ ቀንታለች፣ ከአንተ ጋር እንድትሆን አትፈልግም። ስለዚህ ስለምትቀና አንተ ምንድን ነው ማድረግ ያለብህ? ከእሷ ጋር ያለህን ነገር መቁረጥ አለብህ በቃ እንዴ፣ በቃ ቀንታ ነው። እቺ ልጅ ሀይሜ ቀንታለች። እውነት አላት ቀንታ ነው። ስለዚህ ደግሞ ምንድነው ሃይሚ ደግሞ ከቀናሽ ደግሞ ይሄን ሁሉ ነገር መናገር የለባትም ብሩኬ። ስለዚህ እችን ልጅ ትተህ የራስን ህይወት አስተካክል በቃ እውነት፣ የራስን ህይወት አስተካክል። በጣም ነው የሚደብረው ስትጨቃጨቁ። የወረደ መልስ ነው የምትመላለሱት ሁለታችሁም። በጣም የሚደብር ነገር ነው የምናይባችሁ ሁለታችሁ ላይ እኛ አብራችሁ መምጣታችሁ ዛሬ በጣም ደስ ብሎን ነበረ። ማርያምን እኔ ዛሬ በቃ ይቅርታ እንትን ነው ፕራንክ ነው ብለው ይቅርታ ምትሎ ነበር የመሰለኝ። እስከ መጨረሻው ሳይ በሀይለኛ በውሳኔ በምናምን ነው የተለያዩት። በቃ ይድልኝ ከዚህ ምናምን። ኧረ ይደብራል። ተው ተው። እኛስ ኦዴንስ አንከበርም? እንደኛ ክብር የለንም እንዴ? ቆይ እናንተ እንዴት ነው? እኛ ክብር የለንም? ክብር የሚባል እኮ ለእኛም እኮ ማድረግ አለባችሁ። ኦዴንስ እንትን፣ ኦዴንስ ነው በእናንተ ምክንያት የሚያለቅሰው፣ የምትወስኑት ውሳኔ፣ የምትናገሩት ንግግር በጣም ነው የሚያናደው በጣም እዛ ላይ ንቀት በተሞላበት ንቀት በተሞላበት ነገር ለምን የምትናናቁት እንደዚህ ለምን ትናናቃላችሁ እንዴ ክብር እኮ እራሳችሁ ነው ራሳችሁ ትናንቃችሁ ሰው እንዲንቃችሁ አታድርጉ ክብር የሚባል ነገር እኮ አለ ለሁለታችሁ ማለት ነው እንዲህ ምን ጉር ነው ይሄ ምን አይነት ሴጣን የገባባችሁ መሀላችሁ ረ ዳንኤ፣ የስራህን ይስጥ። ሶስናስ እሺ ሶስናስ እሺ እንበል፣ ብሩኬ መጠት ፕራንኩ ሰራች እንበል። እሷ ተንኮል አስባ የመጣች ሴት ነች። ብሩኬ ደግሞ አልገባውም። ስለዚህ አሁን እኔ ብሩኬ የምመክርህ በእህትነት መንገድ ምመክርህ ተው እረፍ። ከሶሲ ጋር ከአሁን በኋላ ባታወራም ባደርስም በቃ ይቅርብ። ሁለተኛ ነገር ደግሞ ፍቅረኛ ያለው ወንድ ሴት ጓደኛ አታስፈልጎም። ፍቅረኛ ያላት ሴት ወንድ ጓደኛ አያስፈልጋትም። በቃ ከዝከና ሁለታችሁ ወንድምም ጓደኛም ፍቅረኛ መሆን ነው ያለባችሁ እንጂ ዝም ብላችሁ ገብታችሁ እንትን ማለት የለባችሁም። ስለዚህ ስርዓት ይኑራችሁ ነው የምለው፣ እውነት ለኦዲየንስ ክብር ይኑራችሁ ነው የምለው። በቃ ወንድ ጓደኛ ምናምን፣ ሴት ጓደኛ እዛ ላይ ምንም አያስፈልግም። በቃ እናንተ ናችሁ ዋና ወንድ ጓደኛ ሁሉ ነገር መሆን ያለባችሁ እራሳችሁ ናችሁ። ሴት ጓደኛ ካለ ችግር ነው የምትፈጥረው። ወንድ ጓደኛ ካለ ችግር ነው የሚፈጥረው። በቃ ስለዚህ መሀላችሁን እንዲዘናጋ ነገር መፈጠር የለበትም። ለማንኛውም ቤተሰብ ወዳቸዋለሁ፣ አከብራቸዋለሁ። ይህ ቪዲዮ ከተመቸቱ ላይክ፣ ሽር፣ ሰብስክራይብ አድርጋችሁ ለናሀይ የሚያደርሱልኝ። ቻው